የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በርዝ ራይት ሲቲዝንሺፕን ማገዳቸው የሚታወቅ ነው። ማለትም እዚህ ሀገር በመወለድ የሚገኝ ዜግነትን ማለት ነው። ብዙ ሰዎች ከውጭ ሀገር መጥተው ወደ አሜሪካን ዜግነት ለማግኘት ሲሉ የሚወልዱ አሉ። እንደዚሁም ደግሞ ህጋዊ ወረቀት ሳይኖራቸው በስደት ይገቡና የሚወልዱ ሰዎች አሉ። እንደዚሁም ደግሞ አባት ወይም ለምሳሌ አባት ህጋዊ ሆኖ እናት ደግሞ ህጋዊ ሳትሆን ትቀርና ልጅ ሲወለድ ለልጅ የሚገኙ ዜግነቶች አሉና እነዚህም በተመለከተ ትራምፕ እገዳ መጣላቸው ይታወቃል። ስልጣን ላይ ከወጡ በኋላ ይህንን የትራምፕ ውሳኔ ደግሞ 22 ስቴቶች አግደው ነበረ። የእነዚህ ክርክር ወደ ጠቅላይ ፍርድ ቤት ሄዶ በዛሬው ዕለት መታየት ጀምሯል። በዚህ ወሳኝ የኢሚግሬሽን ጉዳይ በርካታ ኢትዮጵያውያን ጥያቄ እንደሚኖራቸው እና ጉዳዩም እንደሚያሳስባቸው ስለምንገነዘብ ይህ እንደተለመደው ጠበቃ ሙላለም ጌታቸውን በሀምሳዎቹም የአሜሪካ ስቴቶች በኢሚግሬሽን ጉዳይ አገልግሎት የሚሰጡትን እሳቸውን ሙላለምን አግኝተናቸዋል። እንደውም በአሁን ሰዓት ላይ ከሚኒሶታ በረው በቴክሳስ እዛ ያሉ ስደተኞችን እየረዱ ይገኛሉ። ለስራ እዛ ያሉት ካሉበት ቦታ ሆነን ስለ ዛሬው የፍርድ ቤት ሁኔታ ጠይቀናቸው ማብራሪያ ሰጥተውናሉ በጣም ጠቃሚ መረጃን ያካፈሉን አንድ ሶስት አራት ጥያቄ አቀርብላቸውና በዛ ላይ ማብራሪያ ሰጥተውን እናንተም ግንዛቤ እንደምታገኙበት ስለምናምን እስከ መጨረሻው ተከታተሉት። ጠበቃ ሙላለም ስለ ዛሬ ፍርድ ቤት ሁኔታ አጠቃላይ ገለጻ ይስጡንና ስለ ክሱ ምንነት፣ ወይም ደግሞ ከሳሽ ማነው ተከሳሽ ምንድን ነው የሚለው ማብራሪያ ይስጡንና ወደ ቀጣዩ ጥያቄ አልፋለሁ። ዛሬ ነው የሚታወቀው ሜይ ፊፍቲንስ የሱፕሪም ኮርት የላንድ ማርክ የተባለ ትረምፕ ቨርስስ ካሳ እና ስቴቶችን ያጠቃለለ የፍርድ ቤት ክስ ሰምቷል። እዚህ ክስ በዋናነት የሚያጠነጥነው ነው በበርድ ራይት ሲቲዝንሽፕ ነው። የትራምፕ አድሚኒስትሬሽን አንዱ ወደ ስልጣን ከመጣ በኋላ ትረምፕ ያደረገው በኤግዚኪቲቭ ኦርደር የበርድ ራይት ሲቲዝንሽፕን ማስቆም ነበረ። ይሄም በ2ሁለት ስቴቶች ላይ ቻሌንጅ ገጥሞት ብዙ ፍርድ ቤቶች ኔሽን ዋይድ ኢንጀክሽን አዘውበት ነበር። ኔሽን ዋይድ ኢንጀክሽን ማለት በሀገር አቀፍ ደረጃ የትራምፕ አድሚኒስትሬሽን የወሰነው በርዝ ራይት ሲትዝንሽፕን የማቋረጥ ውሳኔ እንዳይፈጸም ማድረግ ነበር። ስቴቶች ቀጥታ የወሰዱት ይሄን ወደ ፌደራል ፍርድ ቤት ነበር። ፌደራል ፍርድ ቤቶች በተለያዩ ቦታ ኔሽን ዋይድ ኢንጀክሽን አዘዋል። እዚህ ሱፕሪም ኮርት ዛሬ ይሰማ የነበረው እነዚህ የታች ፍርድ ቤቶች የፌደራል ፍርድ ቤቶች ኔሽን ዋይድ ኢንጀክሽን ማዘዛቸው ወይም ደግሞ እገዳ መጣታቸው ኮንስቲቱሽናል ሆ አንድ ሁለተኛ የትራምፕ አድሚኒስትሬሽን ውሳኔ የ14ተኛውን አሜንድመንት ለበርድራይት ሲቲዘንሽፕን መገደቡ ትክክል ነው ትክክል አይደለም ወይም ኮንስቲሽናል ነው ኮንስቲሽናል አይደለም የሚል ነበር በመሰረታዊነት ክርክሩ። እንደሚታወቀው ዳኞቹ አካሪዎች እና ሊብራሎች ናቸው ያሉት በችሎት ውስጥ የጠቅላይ ፍርድ ቤት ዳኞቹ እስኪ ዳኞቹ ላይ የታየው አቋም ምን እንደሚመስል ቢነግሩን። እንግዲህ ጀስቲሶቹ በሆነ መጠንም በከፊልም ተከፋፍሎ ታይተዋል። ዛሬ በነበረው ኦራል አርጊመንት የሊብራል ወይም ደግሞ ሌፍት ዊንግ የሆኑት ዳኞች በብዛት የትረምፕን አድሚኒስትሬሽን ውሳኔ በመቃወም ታይተዋል። ራይት ዊንግ ላይ ጫፍ ላይ የሚገኙት እንደ ጀስቲስ ክላረንስ ቶማስ እስከ 1960 ድረስ ኔሽን ዋይድ ኢንጀክሽን ሳይኖር ኔሽንዋይድ እገዳ ሳይኖር አሜሪካ ኤግዚስት ማድረግ ትችላለች። ስለዚህ አሁን ከ1960 በኋላ የመጣ ሂደት ነው በማለት የኔሽን ዋይድ ኢንጀክሽን የሎወር ኮርት ያላቸውን ስልጣን እንዲገደብ ፍላጎት ያሳየ ይመስላል። በችሎቱ ላይ የተንጸባረቀውን መሰረታዊ ነገሮች ቢነግሩን ከህግ አኳያ። በአጠቃላይ ግን በሰብስታንስ ደረጃ ዛሬ ፍርድ ቤት ላይ የታየው ሁለት መሰረታዊ ኢሹዎች ናቸው። የመጀመሪያው ኢሹ የፎርቲንዝ አሜሪካ ውስጥ ለተወለዱ ማናቸውም ሰዎች የዜግነት መብትን ይሰጣል ጁ ሶሊስ አሜሪካ የምትከተለው ጁ ሶሊስ በርድ ራይት ሲቲዝንሽፕ ነው አንዱ ማለትም በአሜሪካ መሬት ላይ የተወለደ ሁሉ የሲቲዝንሽፕ ራይት አለው የሚለው ሁለተኛ እና ሶስተኛ ሌላ ሲቲዝንሽፕ የሚገኝ መንገድ እንዳለ ሆኖ ማለት ነው አሜሪካ በኮመን ሎ ሲስተም የምትተዳደር አገር ናት እስከ እስከ አስራ አራተኛው አሜንድመንት ድረስ የኮመን ሎ ኮንሰፕት ጁስ ሶሊ ወይም ደግሞ በዛ ሀገር ላይ በመወለድ ዜግነት ያስገኛል። ይሄ ኮመንዶ በዋናነት ንሳሳብ የመጣበት እንደ እንግሊዝ የሊጋል ሲስተም ይህን ሪኮግናይዝ እንደሚያደርጉ ይታወቃል። አሜሪካም ከ14ተኛው አሜንድመንት በፊት ሪኮግናይዝ አድርጋ ቆይታለች። 14ተኛው አሜንድመንት በዋናነት የመጣበት ምክንያት አሜሪካ ውስጥ የሚወለዱ የባሪያ ልጆች የዜግነት መብት እንደሌላቸው ክርክር ነበር፣ ባሪያ በመሆናቸው ምክንያት ማለት ነው። ነገር ግን አሜሪካ ውስጥ እስከተወለዱ ድረስ ያን ሲቲዝንሽፕ እንደሚጎናፀፉ የአስራ አራተኛው አሜንድመንት የኮመንዶ ሲስተም የነበረውን ወደ ህግ ለውጦታል ማለት ነው። ስለዚህ ዛሬ ላይ አንድ ሰው አሜሪካ ውስጥ በመወለድ የሚያገኘው የዜግነት መብቱ ኮንስቲቱሽናል ነው። ኮመን ሬትን የሆነ ህግ ብቻ አይደለም፣ ሬትንም የሆነ ህግ ነው። አሁን አሜሪካ ውስጥ ማለት ነው። እዚህ የትራምፕ አድሚኒስትሬሽን ቻሌንጅ እያደረገ ያለው ምንድን ነው? በአስራ አራተኛው አሜንድመንት ዋና ፅንሰ አሰቡ ለአሜሪካ ውስጥ ለተወለዱ የስሌቭ ልጆች፣ የባሪያ ልጆች ዜግነትን ማጎናፀፍ እንጂ ለኢሊጋል ኢሚግራንት ዜግነትን የማጎናፀፍ ክፍተት የለውም ወይም ደግሞ ኮንቴክስት የለውም። ኢንኮንስ ኢሊጋል ኤሊያንስ መታየት ያለባቸው አሁን ዶክመንት ሆነው ወደ አሜሪካ ያልገቡ ማለት ነው፣ መታየት ያለባቸው እንደ ኢነሚ ችልድረን ነው ወይም እንደ ጠላት ልጆች ነው ወይም ደግሞ እንደ አምባሳደር እና ዲፕሎማት ልጆች ነው። የ14ኛው አሜንድመንት አንዱ በርዝ ራይት ሲቲዝንሺፕ ከማይሰጣቸው ካታጎሪዎች ውስጥ የኢነሚ ችልድረን ወይም ደግሞ የጠላት አሜሪካንን ሊወር የመጡ ወታደሮች አሜሪካ ውስጥ ተወልደው ከሆነ ያ የሲቲዝንሽፕ ራይት ለነዛ ልጆች አይሰጣቸውም። ይህም አክቹዋሊ በኋላ ላይ ተገድቧል። ማለትም በኋላ ላይ በኬዝሎዎች ኢቨን ማንኛውም ሰው አሜሪካ ውስጥ በመወለድ የዜግነት መብት እንደሚያገኝ ፍርድ ቤቶች አዘዋል ወይም ደግሞ ኦርደር አስተላልፏል። ስለዚህ ስፔሲፊክ ካታጎሪ ያለው የዲፕሎማትና አምባሳደር ልጆች ናቸው። እነዚህ አሜሪካ ውስጥ የአሜሪካ ጁሪስዲክሽን ኖት ኦንሊ የኮንስቲቱሽናል ጆሪክሽን ብቻ ሳይሆን ሌሎች የአሜሪካን ሕጎች አፕላይ ያደረግባቸው ምክንያቱም ዲፕሎማቲክ ፕሮቴክሽን አላቸው በቤና ኮንቬንሽን መሰረት ማለት ነው። ለዚህ የኮንስቲቱሽናል ፕሮቴክሽን ቤኔፊቶችም አገኙ ማለት ነው። አንዱ የኮንስቲቱሽናል ቤኔፊት አሜሪካ ውስጥ በመወለድ የሚገኝ ጥቅም ነው። ለዚህ የአምባሳደርና የዲፕሎማቲክ ልጆች ኢሚኒቲ ዲፕሎማቲክ ኢሚኒቲ እስካላቸው ድረስ ይሄኛውን ኮንስትሽናል ቤኔፊቶች አገኙ ማለት ልጆቻቸው ዜግነት መብት አይኖራቸውም፣ እዚህ ሀገር ቢወለዱ ማለት ነው። ስለዚህ የትራምፕ አድሚኒስትሬሽን እያለ ያለው ኢሊጋል ኤሊያንስ፣ ቦርደር አቋርጦ የሚመጡ ኢሊጋል ኤሊያንስ አሜሪካ ውስጥ በመወለዳቸው ዜግነት ሊያገኝ አይገባም። ስለዚህም አንደኛው ምክንያት እነዚህ ኢሊጋል አሜሪካ ውስጥ የገቡ አይደሉም፣ እንደ ኢነሚ ልጆች ነው። እንደ ኢነሚ ወታደር ወይም የጠላት ወታደር ልጆች ነው መቆጠር ያለባቸው። ሶስተኛው የአሜሪካን ጁሪስዲክሽን በእነዚህ ሊያፕ ላይ አረግም የሚል ነው። ይሄ ክርክር ብዙ ክፍተቶች ያሉበት ነው። የመጀመሪያው ትልቁ ክፍተት አንደኛ የአሜሪካን ሌሎች ክሪሚናል፣ ሲቪል ጁሪስዲክሽናል ህጎች በእነዚህ ኢሊጋል ኤሪያሎች አፕ ላይ ያደርጋል። ለምሳሌ አንድ ሰው አንዶክመንትድ ሆኖ ወደ አሜሪካ ቢገባ እና ወንጀል ቢፈጽም የአሜሪካ የወንጀል ህግ በዚህ ሰው ላይ ይሰራል ማለት ነው። እየሰራ ነው። ስለዚህ ኦን የኮንስቲቱሽናል ቤኔፊት በርድ ላይ ቤኔፊቱን ማንሳት ህጉን ኮንሲስተንሲነት ያሳጣዋል። ስለዚህ ጀስቲሶቹ አት ዘ ኤንድ ኦፍ ዘ ዴይ ማጆሪቲው ማጆሪቲ አትሊስት ይሄን የትራምፕ አድሚኒስትሬሽን ህግን ወይም ኤግዚኪቲቭ ኦርደርን ይተገብሩታል ብሎ ማሰብ በጣም ከባድ ነው። ሁለተኛው በ1898 ዓ ም ዩናይት ስቴትስ ቨርስ ወንግ ኪም አርክ የተባለ ተመሳሳይ ክስ ወደ ጠቅላይ ፍርድ ቤት ደርሶ ነበር። ይሄ ሳንፍራንሲስኮ ላይ የተወለደው የኢሚግራንት ልጅ በሰዓቱ በነበረው ህግ መሰረት የዜግነት መብት አይገባውም የሚል ክርክር ተነስቶ ነበር። የሱፕሪም ኮርት፣ የአሜሪካ ጠቅላይ ፍርድ ቤት ይሄን ተመልክቶ አሜሪካ ውስጥ በመወለዱ ዋንክ የዜግነት መብት ያገኛል፣ ምንም እንኳን ቤተሰቦቹ የቻይኒዝ ኢሚግራንቶች ቢሆኑ፣ እሱ ግን የአሜሪካ የዜግነት መብት አለው የሚል ውሳኔ ወስኗል። እንግዲህ ጀስቲሶቹ ይሄን ውሳኔም ወደኋላ ደው ሪፈር ያደርጋሉ። ይሄን ውሳኔ መልሶ ያጸድቁታል ተብሎ ይገመታል። መንግስት እየተከራከረ ያለ የትራምፕ አድሚኒስትሬሽን እየተከራከረ ያለው እነዚህ ቻይኒዝ ፓረንት የዋንግ ፓረንት አሁን እንዳሉት ኢሊጋል እየመጡ አደሩ ወይም ደግሞ ኢሊጋል ስታትስ በሰዓቱ ያላቸው አደረ ህጉ ገዛ በኋላ ኢንቮልቭ አድርጓል። በዚህ አሁን ላይ ኢሊጋል ፓረንት የዜግነት መብት ለልጆቻቸው ሊያገኙ እንደገና በዚህ ላይ የሚኖረው ክፍተት አባትየው ሊግ አለው እናትየው ሊግ አላት ከሁለቱ የተወደደ ስልጅ በአባትየው ነው ኮንሲደር ማደረግ ያለበት፣ በኢሌጋል አባት ኦር በሊጋል ና ስታተስ ባላት እናት ነው ያን ሲቲዝንሺፕ ማግኘት ያለባት የሚል ነው። ስለዚህ ጀስቲሶቹን አጣጥሚ ውስጥ የሚከት የህግ ውሳኔ ስለሚሆን ከዚህ በፊት የነበረውን ስታብሊሽ የሚሆን የጁስ ሶሊስ ህግ የኮመንዶ ህግ እንደገና በኮንስቲቱሽን በ14ኛው አሜንድመንት የጸደቀውን ድጋሚ ያጸኑታል ተብሎ ይታሰባል። በዚህ ሂደት ውስጥ የመንግስትን አቋም ሳፖርት የሚያረጉ ዳኞች እንደ ጀስቲስ ቶማስ ክላረንስ ቶማስ እንደሚኖሩ ይጠበቃል። የትራምፕን አድሚኒስትሬሽን ሳፖርት አድርገው እንደሚወጡ ግን ማጆሪቲው አጌንስት ትራምፕ እንደሚሆኑ ይጠበቃል። በተለይ ኮንዘርቫቲቭ ሎየሮች የትራምፕን አድሚኒስትሬሽን የሚደግፉ በጣም ታዋቂ የአሜሪካ ኮንስቲቱሽናል ስኮላር ጽፈዋል። ይሄ ውሳኔ ወይም ዛሬ የሱፕሪም ኮርት ይህን ውሳኔ ኦራል ክርክር ከመስማቱ በፊት ማለት ነው። እነዚህን አርቲክሎች እና ቀኝ ዘመም የሆኑ ኮንስቲሽናል ስኮላርስ የጻፉትን የተናገሩትን ብትመለከቱ ማጆሪቲ ኦፍ ኮንስቲሽናል ስኮላርስ ሳፖርት እያደረጉ ያሉት በርዝ ራይት ሲቲዝንሽፕ ነው። ምክንያቱም ይሄ ኦሪጂናል ቴክስቱ የኮንስቲሽናል ቴክስቱ ይሄም ይደግፋል የሚል ሀሳብ እና መከራከራ ነው ያላቸው ምንም እንኳን ፕራግማቲስት የሆኑ ቀኝ ዘመም ኮንስቲሽናል ሎየሮች ይህን ባይደግፉ ምክንያቱም ፕራግማቲካሊ ማንም መጥቶ የአሜሪካን ሲቲዝንሽፕ በመጎደል ብቻ የሚያገኝ ከሆነ አንደኛ ሎካል የሆነው ኔቲቭ የሆነው አሜሪካዊ በኋላ ላይ በሚመጡ ሰዎች ሊበለጥ ይችላል። ሁለተኛ አንዳንድ ሰዎች ይህን የህግ ጋፕ ልቡን አድቫንቴጅ ሊወስዱበት ይችላሉ የሚለው፣ ነገር ግን ኮንቴክስል ያልሆኑ ወይም ደግሞ ቴክስቹዋሊስት የሚባሉ ፕራግማቲስት ያልሆኑ ኦሪጂናሊስት የሆኑ ሎየርስ ኮንስቲሽናል ስኮላርስ እያሉ ያሉት ኦኬ፣ እነዚህ ሰዎች ጥቅም ሊወስዱ ይችላሉ፣ በዚህ በኮንስቲሽናል ቦል። ነገር ግን የአሜሪካ ማህበረሰብ፣ የአሜሪካ ሲቲዝንስ ህጉን ካልወደደው የመቀየር መብት አለው። ይልቁንስ ፕራግማቲስት ሆነ፣ ህጉን እኛ እንደምንፈልገው በእኛ ፍላጎት መሰረት ማጣመም የለብንም ወይም አጣመን መተርጎም የለብንም። ይሄ ፕራግማቲዝም ከዚህ በፊት የተቃወሙ ሆነው ነው አሁን እኛ ጋር ሲደርስ ልንደግፈው አይገባም። ስለዚህ ስቲክ ቴክስት ብለው ነው የሚከራከሩት

የኮንስቲቱሽናል ኮንሰርት የኮንስቲቱሽናል አቋም መውጣት ነው እና አደጋ ሲመጣበት ዞር የምንልቆን ፕሪንስፕል አደለንም የሚል ከፍተኛ የሆኑ የቀኝ ዘመን ወይም ኮንዘርቫቲቭ ሊጋል ስኮላርስ አሉ። አሁን ደግሞ የምናገኛቸው በአብዛኛው የሱፕሪም ኮርት ጀስቲሶች ይሄን የቀኝ ዘመን ግን ደግሞ ፕሪንስፕል የሆኑ የቀኝ ዘመን ሌሮች ናቸው። ዝም ብለው የፖለቲካውን ማዕበል የሚቀላቀሉ ሳይሆኑ ለራሳቸው በጣም ትልቅ ሪስፔክት ያላቸው ኃይለኛ ታላላቅ የሆኑ ኮንስቲቱሽናል ስኮላር ናቸው። አሁን ያለው ሱፕሪም ኮርት ሊያሉት ኦፍ ኮርስ አሁን ያለው ሱፕሪም ኮርት ከዘጠኝ ውስጥ አምስቱ ኮንዘርቫቲቭ ናቸው፣ ከይዘም ናቸው ሶስቱ ብቻ ናቸው ሊብራል። ግን እነዚህ አምስቱ ቢሆኑ ፖለቲከኞች ሳይሆኑ ሊጋል ስኮላሮች ናቸው። ማለትም ዋይት ሃውስ ላይ ላለው ሰው እንደፈለገ የሚያደርጉ አይደሉም። የሊጋል ፕሪንስፕልን የሚከተሉ ፕሮፌሽናል የሆኑ ትልልቅ አዋቂ ስኮላሮች ናቸው። በዚህ ኮንስቲቱሽኑ የሚለውን ነገር ማጆሪቲ ያብራራል ተብሎ ይጠበቃል። እሺ፣ እናመሰግናለን። ከዛሬው ክርክር በኋላ እርስዎ እንደነገሩን ክርክር ሲደረግን የዋለው ምንድን ነው የሚፈጠር የሚመስለዎት ምን ሊወሰን ይችላል? ለተከታዮቻችን ቢያስረዱልን። እኔ እምነት ሁለት ነገር ሊፈጠር ይችላል በዚህ ውሳኔ። ከዛሬ ክርክር በኋላ ሱፕሪም ኮርቱ ከጥቂት ቀናት በኋላ ውሳኔው ያስተላልፋል ዛሬ የተሰማው ኦራል አርጊመንት ነው፣ የቃል ክርክር ነው። በትራምፕ አድሚኒስትሬሽን ሎየሮች በሶሊሲተር ጀነራል በትራምፕ አድሚኒስትሬሽን እና የሀያ ሁለቱን ስቴቶች ወክሎ በመጣው የኒውጀርሲ ሶሊሲተር ጀነራል መካከል ነው ክርክር የተደረገው። ስለዚህ ክርክር ሰምቷል። ከዚህ ክርክር በኋላ ጎን ሱፕሪም ኮርቱ ምን አይነት ውሳኔ ውስጥ ይወስናል የሚለው ነገር በእኔ ግምት ሁለት ናቸው ሚሆን አንደኛ የበርዝ ራይት ሲቲዝንሽፕን ያጸድቀዋል ወይም ያጸናዋል። ይህ ይገምታለሁ። ሁለተኛው የሚሆነው የፌደራል ፍርድ ቤት የታችኛው ፌደራል ፍርድ ቤቶች ማለት ነው። በአጠቃላይ አገሪቷ ውስጥ ያሉ የትራምፕ አድሚኒስትሬሽን የሚወስናቸውን ውሳኔዎች የማገድ ስልጣን አላቸው። እስካሁን ድረስ ለምሳሌ ሲያትል ላይ ያለ ሲያትል፣ ዋሽንግተን፣ ሚኒሶታ ላይ ያለ፣ አትላንታ ላይ ያለ፣ ቴክሳስ ላይ ያለ የፌደራል ፍርድ ቤት በዋይት ሀውስ ውሳኔ ደስተኛ ካልሆነ እና ኮንስቲቱሽን አደለም ብሎ ወይም ህጋዊ አደለም ብሎ ካመነ ኔሽን ዋይድ ትግበራውን ሊያግደው ይችላል። አሁን የሱፕሪም ኮርት ይመለከቷል ብዬ የሚጠብቀው ከዚህ ጋር ተያይዞ የኔሽን ዋይድ እገዳው ለኮንስቲሽናል ኢሹዎች ብቻ እንዲሆን ያጠባዋል፣ ይገምታሉ። ምክንያቱም አንዳንድ ኮንዘርቫቲቭ አብዛኛው ኮንዘርቫቲቭ የሆኑ ጀስቲሶች አሁን ባለው ኔሽን ዋይድ ኢንጀክሽን ብዙ ደስተኛ ሆኖ አልታዩም ዛሬ። ስለዚህ ይህን ኔሽን ዋይድ እገዳ በኮንስቲሽናል ኢሹዎች ብቻ ያጠበዋል። ይሄ ማለት ምን ማለት ነው? ለትራምፕ አድሚኒስትሬሽን በሆነ መጠን ድል ሊሆን ይችላል። ለምንድነው ድል የሚሆነ የትራምፕ አድሚኒስትሬሽን የሚወስናቸው ውሳኔዎች በሀገር አቀፍ ደረጃ እንዳይታገልበት ጋፖች፣ ክብሰቶች ሊያገኝ ይችላል። ስለዚህ በዋናነት በርዝ ራይት ሲቲዝንሺፕን ያጸናዋል የሚገምታለን ነገር ግን በተቃራኒው ደግሞ የፌዴራል የታች ፌዴራል ቤቶች በትራምፕ አድሚኒስትሬሽን ላይ የሚያስተላልፉትን የኔሽን ዋይድ ኢንጀክሽኖችን ስልጣን ያጠቧል፣ ይገድቧል ይ ይገምታሉ። ጠበቃ ሙላ ለም ውድ ጊዜዎትን ሰውተው ስላነጋገሩ እናመሰግናለን።